አብዛኛው ሬት መኪናዎች ሁሉም ማለት እንችላለን፣ አይፒ ሬቲንግ አላቸው። አይፒ ሬቲንግ ማለት እንግሊዝ ፕሮቴክሽን ነው። ሞተራቸውን ባትሪያቸውን ከውሃ ከአቧራ ነገሮች የሚከላከልልን ነው። አይፒ ሬቲንግ ላይ ቁጥሮች አሉ። ንድ እኩል አይደለም፣ ሁሉም ቸርካሪዎች እኩል የመከላከል አቅም አላቸው ማለት አይደለም። ከፊት የምናገኘ ቁጥር አለ። ለምሳሌ አይፒ 67 የሚባል አለ፣ አይፒ 55 54 የሚባሉ አሉ። ይሄ በሚሆንበት ጊዜ የመጀመሪያ ቁጥር የምትነግረን ነገሮች ይሄ ከአቧራ ከጠጠሮች እንደዚህ ጠጠር ካሉ ነገሮች ና የሚከላከልልን ነው። በአጭሩ የዋተር ፕሩፊንግ እና የዋተር ሬዚስታንት ና ሌቭሉን የምናሳይበት ነው። ሁለተኛዋ ቁጥር ላይ እንዳልከው እዛ ችለዋል ማየት እንችላለን። ለምሳሌ አይፒ 67 የሆኑ ተሽከርካሪዎች ከተማችን ላይ በብዛት እናገኛለን። 66 አሉ፣ 50 ምናምንም እንላቸው አሉ። ያ በሚሆንበት ጊዜ ለምሳሌ አይፒ 67 በምናይበት ጊዜ አሁን ጎርፎች አሉ። አስተውላችሁ ከሆነ የቆሻሻ ማለፈው ይደፈን እና ጎርፍ ይሞላል በዛን ጊዜ እስከ አንድ ሜትር የሚያክል ውሃን አይፒ 67 ተሽከርካሪ እስከ 30 ደቂቃ እዛ ውስጥ የመቆየት አቅም አለው። ምርስ ተደርጎ ውሃው መቶበትም ቢሆን ወደ ባትሪውና ሞተሩ ሳይገባ ማለት ነው። 68 የሆነው አሉ። ለምሳሌ እንደነ ቢዋይዲ ታንግ የምንላቸው ተሽከርካሪ ፉል ኤሌክትሪክ የምንላቸው ተሽከርካሪዎች እነሱ እስከ 3 ሜትር የሚያክል ውሃን 30 ደቂቃ ያክል የመቆየት አቅም አላቸው። ዋናተኛ የሚባሉት በቅር ዳይ እንችላለን። ከዛ ደግሞ ሌሎች ተሽከርካሪዎች አሉ። እነዚህ እንደዚሁ ደግሞ አይፒ 54 ያላቸው 55 ያላቸዋል። ያ ማለት የመጨረሻዋ ቁጥር እያነሰች በመጣሽ ቁጥር የውሃ ውስጥ የመቆየት አቅማቸው ትንሽ ነው ማለት ነው። ቶሎ የመበላሸን ነገር ሊያጋጥማቸው ይችላል። ስለዚህ ምንጠራቸው በተለይ ኢንትሪ ሌቭል የምንላቸው ተሽከርካሪዎች ኢኮኖሚካሊ የሆኑ ተሽከርካሪዎች ላይ በተቻለ መጠን ፉል ኦፕሽኖቹ ላይ ነው እንደዚህ አይፒ 67 ከፍ የሚለው እንጂ ዝቅተኛው ትሪም ሌቭል በሚሆንበት ጊዜ ፕሮቴክሽናቸውም ዝቅ የማለት ነገር አለ። አብዛኛው ኤሌክትሮኒክስ ላይ የምናየው ነገር ነው። ኳሊቲው ከፍተኛውን በምንገዛበት ጊዜ ያኛውን ስንጨምረው እና ይሄኛውን ስናረገው ያለው ልዩነት የሚያሳየን ነው። ስለዚህ አሁን አብዛኛው ሰው ቢገዛ ሪኮመንድ የሚደረገው ትሪም ሌቭላቸው ከፍ ያሉ ነው። ተመሳሳይ ነው። እና ፒቫይዲ ሴብሎች አሉ፣ ኢስታሮች አሉ፣ ኔታዎች አሉ። እንደዚህ ሆኖ እንደ ትሪም ሌቭላቸው አይፒ ሬቲንጋቸው ከ67 በታቸው ይሆናል፣ ለ67 ይሆናል። ይሄ በእንደ ትሪም ሌቭላቸው ልዩነት አለው። እያንዳንዷን የዋተር ፕሩፊንግ እና የዋተር ሬዚስታንትነት ሌቭል እና አስረዳቸው። ምክንያቱም ዋተር ፕሩፊንግ ሌላ ነው፣ ዋተር ሬዚስታንትነት ሌላ ነው። ስለዚህ ዋተር ሬዚስታንት ማለት እርጥበትን መቋቋም እንበለው በአማርኛ እርጥበትን ዋተር ፕሩፊንግ ደግሞ እርጥበትን ማገድ እንበለው። ምክንያቱም ጭራሽ ፕሩፍ አርጎታል በቃ ዘግቶታል። ዛሬ አሁን አይፒ 55 አይፒ 55 አይፒ 60 አይፒ 65 እያለን እንከፋፍለው። ሜን ሜን በአምስት በአምስት እንከፍላቸውእና በአንድ ቁጥር የሚጨምሩት አሁን ለምሳሌ 60 ብለን 66 ስንል አንድ ዲጂት ነው የሚጨምረው። ያን ያክል ልዩነት የለውም። ግን ሌስሜክ በደንብ እንበት ነውእና። አይፒ 50 መጀመሪያ በአይፒ 45 ይጀምራል። አይፒ 45 ማለት ዋተር ሬዚስታንትም ዋተር ፕሩፍም አይደለም። ምን ማለት ነው? የዝናብ ወጨፎ ወይም ደግሞ በጣም ጥቅጥቅ ያለ ሂዩሚዲቲ ወይም ርጥበታማ ዘል ራሱ ሊያበላሽ ይችላል። ይሄ ብዙ ጊዜ ኤሌክትሪክ መኪና ላይ እናገኛለን። ኤሌክትሪክ መኪና ላይ በጭራሽ የለም። ኤሌክትሪካል ኢኩፕመንቶች ላይ ለምሳሌ ኢቪ ቻርጀሮች ላይ ይገኛል። አይፒ 45 የሆኑ ቻርጀሮች የሚጠቀሙ ሰዎች አሉ። ልክ ክረምት ሲገባ ጭጋግ ቤታቸውን ውረድ ሲል ይደውሉልህ ና ፎልት አበራብኝ ቻርጀር የሏል። ያ ማለት ይፒ 45 ያለው ቻርጀር የሚጠቀሙ ሰዎች ናቸው። ይፒ 50 ሰከንድ ሌቭል ዋተር ፕሩፊንግ ነው። ይሄ እንደዚህ አይነት ሂውሚዲቲ ያለውን አየር መቋቋም ይችላል። የዝናብ ወጨፎ ምናም ቢነካው ግን አይችልም። ወይም ደግሞ ቀጥታ ዝናብ ቢነካው አይችልም። ሶ ይፒ 50 ካልን ይፒ 55 ጋር ስንመጣ ፉሊ ዋተር ሬዚስታንት ነው። ዋተር ፕሩፍ ግን አደለም ዊች ሚንስ ለተወሰኑ ሰዓታት ዝናብ እየመታውናል ይችል ይችላል። ከትንሽ ጊዜ በኋላ ግን እርጥበቱን ወደ ውስጥ ያስገባል። ወደ አይፒኤ 50 ጠቀስን አይደለ? አይፒ 55 ጋር በጣም ቤዚክ የሚባል ነገር መኖር አለበት። ምክንያቱም በደንብ አድርጋችሁ አንስታችቷል። ግን ምንድነው? ሰው እንዴት አድርጎ ነው የራሱን እቃ አይፒ ሬቲንግ ከጀርባ ላይ ይጻፋል። ዲስክሪፕሽን የዲቫይስ ዲስክሪፕሽን ላይ የዲቫይዙ አሁን ለምሳሌ በሲምፕል እንትን ብንጠቅስ ኤሌክትሪክ ቻርጀር አለ። ከዛ ደግሞ ምንድነው ፖርተብል ጎማ መንፊ አለ። እነሱም ብናያቸው እንደ ማንኛውም ኤሌክትሮኒክ ዲቫይስ ከጀርባቸው ኢንፑት የኤሌክትሪክ ቮልታቸውን፣ ከረንታቸውን፣ አውትፑታቸውን ምን ያክል ታየር ፕሬዥር እንትን ከሆነ ፖርታብል ታየር ፓምፕ ከሆነ ምን ያክል ፔሳይ እንደሚገፋ ምናምን በደንብ ዲስክሪፕሽን ማኒፋክቸረሩ ከጀርባው ይለጥፋል። ሶ እዛ ላይ አይፒ 65 አይፒ 60 ምናምን እያለ ይለጥፋል። እነዚህ ዲስክሪፕሽኑ ለእኛ ኮንዲሽን፣ ለእኛ አየር ሁኔታ የትኛው አሪፍ ነው። አሁን ለምሳሌ ፈርስት ሌቭል ዋተር ፕሩፊንግ የምንለው አይፒ 60 በቂ ነው ምክንያቱም እኛ እንትን በቻርጀር ከሆነ የምናወራው ያው በአብዛኛው የሚገጠመው በአንድ ሜትር ርቀት ቁመት ላይ ስለሆነ ያን ያክል ይሞላል ተብሎ አንደርግራውንድን ይሞላል ተብሎ የሚጠበቅ ፍለድ የሚገጥመን በጣም በትንሽ ጊዜ ነው። ይሄኛው ግን በቻርጀሮች ላይ ነው፣ ቻርጀሮች ላይ ነው፣ ግልጽ እንዲሆንላቸው። ለኤሌክትሪክ መኪና ተሽከርካሪ ግን ምንም ጥያቄ የለውም። ሰከንድ ሌቭል ዋተር ፕሩፊንግ አዶን ያለው አይፒ65 ይፒ 66 ይፒ 67 ግዴታ ድሮ ድሮ ታስታውሱ ከሆነ የነዳጅ መኪኖች ላይ እስከ ጭስ ማውጫው ድረስ እየሄድክ እየሄድክ እንደው ጭስ ማውጫው እዛ ጋር ከደረሰብህ ነገሮች ይበላሻል። ከዛ ደግሞ ኤሌክትሪኩ ጋር ምናምን ከሆነ ያው ነጭስ ሞክን ማየት ስለምትጀምር ትሰማለህ። ሞተሩም ሌላ ጓጓጓ የሚል መስማት ተጀምራል። የኤሌክትሪኮች ላይ ያለው ነገር እስቲ አሁን በሃይ ቮልቴጅ ባትሪው እንትን በመነሳት ዋናው የሚያሳስበን እሱ ስለሆነ ኤሌክትሪክ አይዛችሁ።

አንዲሁም አንድ ኮመንት ምንድን ያሉት ስፔሰር በምንጨምርበት ጊዜ ከፍተውም ስለሚጨምርልን ይፒ ያን ያህል አሳስብም። ከፍ ካረኩት ውሃው አይደርስብኝም። ስለዚህ ይሄ ጉርብሾ ያለው ወንዝ ግን በከፍታ አይደለም። የበረርክን ብታልፍ ልፋነት ነገር አይደለም ያገኛል። ስለዚህ ዋናው ነ ትክክል ነው ምንድን ነው የሚለውን እዚህ ላይ በቅንፍ ውስጥ እቺ ንርዕስ አይፒ ሬቲንግ ሊቀንስ ይችላል። አይፒ ሬቲንግ ሊቀንስ ይችላል ማለት አሁን እንደ ክዳን ውሰደው፣ መሀል ላይ በክዳን ውስጥ እንዳለ ድስት ውስጥ እንዳለ እንደተከደነበት ፓወር ውሰደው። ባትሪ በደንብ ክዳኑ ማይገጥም ከሆነ ምን ይሆናል? ውስጡ ያለው ነገር ይፈሳል አይደል? የባትሪ ከላይ በኩል ከላይ ከቨር አለ፣ ከታች ከቨር አለ፣ መሀል ላይ በሃይ ኳሊቲ ሃይድሮካርበን ሲል የተደረገ ጋስኬት አለ። ሃይድሮካርቦኑ ፕላስቲኩ ጋር ምን ይጠቃልላል። አንዳንድ ጊዜ ካርቦን ፋይበር ይጠቀማሉ፣ ፋይበር ግላስ ይጠቀማሉ። ለሲሊንግ ላሜራ ሺት ሊጠቀሙ ይችላሉ። ቴምፕሬቸር የሚችል መሆን አለበት። ምክንያቱም ቀጥታ ጋስኬቱን ማን ያገኘዋል? የባትሪው ኦፕሬሽናል ሂት ያገኘዋል። ዊች ይዝ በጣም ከፈለ ሂት። ስለዚህ የባትሪያችሁን ኦፕሬሽናል ሂት ከዚህ በፊት ሳምንት በጠቀስናቸው ኬዞች ካስታወሳችሁ የባትሪ ኦፕሬሽናል ሂት ሲጨምር እነዚህ ጋስኬቶች መሰንጠቅ ይጀምራሉ። ምን ማለት ነው? አይፒ 65 የፕሮቴክሽን ሌቨል ያለውን መኪና በኦቨርሂት ምክንያት ጋስኬቱ እንዲሰነጠቅ አድርገኸው ከሆነ ምን ትፈጥራለህ? ሊክ ትፈጥራል። የአይፒ ሌቭሉን ዳውንግሬድ አደረግከው ማለት ነው። እዚሁ ላይ ደግሞ ሌላ መጨመር ፈልገው ነገር በተለይ የሌት መኪና በተለይ እንትኖችን ምንድን ነው ሰርቪሶችን፣ ጥገናዎችን በሚካሄድበት ጊዜ አንዳንድ ጊዜ ናታን ማስታወል ከሆነ ባትሪ ወረደ የሚደረግበት ጊዜ አለ፣ ባትሪ የሚፈታበት ጊዜ አለ። ትክክለኛ ባለሙያ ጋር መሄድ ያስፈልጋል የሚባለው ለዛ ነው። አስበኋል ይፒ 67 68 የሆነ ተሽከርካሪ ተፈቶ ሲጀመር እነዛ ተሽከርካሪዎች ለመፍታት ራሱ ትግል ነው የሚሆነው በጣም አይፒ 67 68 ኮምፕሌክስ ናቸው ያን ባትሪውን ለመፍታት ራሱ ፈቶ በትክክል ካልተገጠመ አይፒ 55 ከሆነ ተሽከርካሪ ሊያንስም ይችላል ውሃ ገባበት ማለት ምክንያቱም አንዳንድ ሰው ባትሪ እንዲሁም አስተውለው ከሆነ የሚጠይቁ ጥያቄዎች አሉ ባትሪው ሲበላሽ ሙሉ የሚቀየር ይመስለው ሰው አለ ፓኮች አሉት ፓኮቹም ፓኮች አሉ፣ ሴሎች አሉ። ዴዴው የሆነውን ሴል ነው የሚቀየርለት። እንደዛ ነው የሚደረገው። ያም በሚደረግበት ጊዜ ፕሮፌሽናል ያልሆነ ከሆነ ያ ግለሰብ የሚሰራው ሲል ሲያደረገው፣ እንደ ካምፓኒው ሲል የማያደረገው ከሆነ ይዘናው ስንወጣ ጎርፍ ሊያጋጥመን ይችላል። ያልተበላሸውን ሲል ጨራሽ አበላሽተን እንወጣለን። ስለዚህ በዚ አጋጣሚ ትክክለኛ ፕሮፌሽናል መካኒኮች ጋር ሂዱ የሚባለው አንደኛው ምክንያት ይሄ ነው። ይሄ ነገር አሪፍ ነገሮች እያነሳ ነው። ምክንያቱም ይሄ በጣም ቤዚክ ነገር ነው። በተለይም ክረምት እየገባ ከመሆኑ ጋር ተያይዞ ሰዎች ይህንን ነገር በደንብ ታሳቢ ማድረግ አለባቸው።